ባሌን ጎዳሁ ብላ ምሷን በእንጨት ወጋቸዋል። አብረሽ ጉዲህ ፈላ ሩታን ጎዳሁ ሩታን አስቀናሁ ሩታን በድል ሩታን አናደድኩ እያልክ ማንም ደረት ላይ እና ማንም ሴት ላይ እየተለጠፍክ መዥገር ይመስል ጉዲህ ፈላ፣ ጉዲህ ፈላ፣ ጉዲህ ፈላ። ያላረፈች ያላልጠንቅላ መጣኝ ማለት አንተ ነው። አሰላም አለይኩም ረህመቱላህ ወበረካቱ። ውድና የተከበራችሁ የመሪውን ቅመም ቻናል ተከታይ በሙሉ ሰላም እንደምን ናችሁ? እኔ ሰላም ነኝ። አልሐምዱሊላህ። ለቻናሌ አድርጉ ሲሆናችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ፣ አጠንክሩኝ ማለት ነው። በነገራችን ላይ ማለት ነው አንድ ሰው ወይም ሚስት ያለና ዶይ ባል ያለና ዲያላችሁ ያለ ፍላጎት ወይም ያለ ምክክር ወይም ያለ አቢታይታችሁ የማፈልጋችሁ ሴት ላይ የማይፈልጋችሁ ወንድ ላይ ሄዲያችሁ ብትወዘፉ ወይም ብትለጠፉ ዋጋ ትከፍሉበታላችሁ መጨረሻ ላይ አሁን አብርሽ ወዳኛ ፍቅራኛለች ሩታ ሩታ የት ማተህርተን ውጭ ብሎ እስንቱ ሴት ጋር ላይ ነው የሚማግጥባት? እስንቱ ሴት ላይ ድረት ነው የሚተኛው? እስንቱ ድረት ላይ ነው የሚለጠፈው? ምንም ብትወዱት ብታፈቅሩት ማለት ነው የዛን ያህል ይበዛ ደግሞ ይዘገነናል፣ ያስጠላል። ገባችሁ? ስለዚህ እናንተ በልክ ሁኑ። አደለም ወንድ ልይ ማለት ነው እናት አባት፣ እህት፣ ወንድም ልይ በሞትም ሆነ በተለያየ ምክንያት እኮ ተለይቶ ሰው ህይወት ይቀጥላል ብሎ እህልና ውሃ እየበላ ይኖራል። አይደለም ወንድ ማለት ነው። ሴት ልጅ ደግሞ ተቆረጠችና ተመጣባት ተጀገነች ወደኋላ ወደፊት አትልም። ጀግና ናት። ጀግናናት እንደምትወድ ሁሉ መጥላትንና መርሳትንም ትችልበታለች ሴት ልጅ እና ትወደኛለች፣ ታፈቅረኛለች ተእኔ ምንም ወደ ውጭ የማሽልበት ምክንያት አለ ብለህ አንደኛ በፍቅሯ

ቤተሰብ የለህም፣ ዘመድ የለህም፣ ምን እየሆንክ ነው? ቤተሰቦች እንኳን ወላሂ ዲስፕሊን ያላቸው ናቸው። አሁን ፋዘርህ ማሻላ ማዘርህም፣ ብኳን ታላላቆችህም፣ ሲስተሮችህ እነየሉ ቢሆኑ በቃ ማሻላህ ናቸው። ኮንፊደንስ ያላቸው፣ በራሳቸው የሚተማመኑ እህትና ቤተሰብ አለ። አንተ መሆንህን የምትዝረከረከው መዝረክረክ ጥሯል። የለም ትትል ትባል ደግሞ ወይ ሆዲያቸውን እያንገፋጠቱ ተስፋ ሲረግዙ ነው ብለው ይመጡልሃሉ ያለበለዚያ ያ በሽታ ይገፍ ቁጭ ትላታለህ እርሜ ልክህን እያለቀስክ ማለት ነው እና ጥሩ አይደለም እንደዚያ መመረቅ በተቃራኒ እርግማን ይሆናል እንዴ በፊት ጎዳና ላይ የሚያድሩትን ልብስ የሌላቸውን እየሄድክ ቤት የሌላቸውን አንድ ሁለት የአንድ ሁለት እናቶች ቤት ሰርተህ ሀስቴ ስትታል ያው በአንተ ትብብርም ቢሆን ኢትዮጵያውያን ትውልድ የኢትዮጵያውያን ደግሞ ለነገው ለመቃብሩ ያደረ ብር እየላከ አንተ ጉልበቱን እያስተባበርክ ሰርተህ ተመረቀሃል። ያ በተገላቢጦሽ ወደ መጥፎ ስራ እንዲገባ ነው እንዴት ተመረከው? እስቲ ንገረኝ፣ እስቲ ንገረኝ። ጥሩ ስራ እኮ ተመጥፎ ስራ እንዲያወጣ ወዲ ሀይርና ወዲ ጥሩ ስራ እንዲከት ነው እንጂ አንተ ጥሩ ስራ እየሰራህ አሁን በመጨረሻ አዲስ አበባ ትመጣ ወደ መጥፎ ስራ የከተተህ ምንድን ነው? ምርቃን ወዲህ እርግማን ይገለበጣል ማለት ነው። እስቲ ንገረኝ። እንዲህ አትሆን አሁን ታልጋ ላይ ዘላለሁ፣ በባንተ ህድ ያለሁ ራቆቴን ህድ ያለሁ እያንዘላዘልከው፣ እነዚህ ሴቶቹን የምታቃጭባቸውን እቃህን እያንዘላዘልከው በኸዲሩ ታይ መውቃትም አይበርዳትም። የአንድ ደቂቃ ነውር የዘላለም ጠጠት መሆኑን ታውቃለህ። አሁን በአንድ ደቂቃ ነውር የመሰራውን ሩት ላቃጥል እያልሽ የዘላለም ጠጠትና የዘላለም ነውር እንደሚሆንህ ታውቃለህ። እያንዳንዲህ በአንድ ደቂቃ ስህተትና በአንድ ደቂቃ ቅጥፈት የዘላለም ነውር የዘላለም የምናፍርበትን ነገር እንደምንይዝ ታውቃላችሁ? አታውቁም? አብዛሃኞቻችሁ። እና ውዶችዬ ቪዲዮውን ተወደዳችሁን ላይ ሸር እያደረጋችሁ አበረታቱ ማለት ነው። እናንተ መሽም ጥሩ ጥሩ የሚሰራት አበረታቱ። ይሄ ሚስቴ እንዲህ አድርጋኝ ሚስቴን እንዲህ አድርጋኝ እያላችሁ እየተንዘላዘላችሁ ለልዩ ልጆቻችሁ ለልጆቻችሁ የሚያሳፍር ቪዲዮ ነውር ቪዲዮ ጭናችሁ ቅርስ ትታችሁ የምትሄዱትና የሚያበረታቱት ማለት ነው። እኔ መሬም ቅመማ ደግሞ እንደዚህ አይነት ነገር አላቅም። ምክንያቱም ተሚጨማለቁትና ተነውር ስራ ተሚሰሩት ተዝት ተዝት ታረሙ። ይሄ ሀራም ነው፣ ይሄ ሀላል ነው፣ ይሄ ነውር ነው፣ ይሄ አሳፋሪ ነው እያልኩ እነሱን ነው እንጂ የማርመው። ከብዙ ሰው ሶሻል ሚዲያ ተምሬ ባላይ ጋመጥቼ ባላግብቼ እንደዚ በሚዲያ የማቦካ ልይ አይደለሁም፣ ምክንያቱም ነውር ነው። እኔ በማውቀው ቤተሰብም ሆነ ዘመድ ቲሞት ወይም ቲያልፍ ለልይ ወይም ለልይ ልይ ጥሩ ነገር ቅርስ አስተላልፎ ነው እንጂ የሚሞተው እንደ ዘበኑ ወጣት የብልግና ቪዲዮ ጪ ነው አይደለም የሌ ልጆች እና ልጆቹን አሳፋሪ ነገር ጥሎ የሚሄደውና ቀጣይ ቪዲዮ ውስጥ የምንገናኘው። አሰላም አሌይኩም ረህመቱላህ በረካቱሁ። ቻው። ቪዲዮውን ተወደዳችሁን ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱ።